በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉ ዚያር ሰዎች በሀያሉ በሉ ዚያር ስም እንደምን ሰነበታችሁ? አሜን መብረሶቸን ነው የጠበቀን ዚያር አምላካችን ስሙ ዛሬም ዘውትርም የተመሰገነ ይሁን። በዛሬው ወራገራችን አንዲት አጭር ነገር እንድንመካከር ነው ብቅ ያልኩት። የኦርቶዶክሳውያን አርቲስቶች አገልግሎት የሚመለከት ነው። ትንሽ መናገር እንፈልገው። ኦርቶዶክሳውያን አርቲስቶች ምንድን ነው የሚያገለግሉት? አገልግሎታቸው ምን ይምሰል የሚል ሀሳብ ይዤ የመጣሁት ዝም ብዬ አይደለም። በጣም ብዙ ደስ የሚሉ መልካም የሆኑ እህቶች፣ ወንድሞች፣ እናቶች እና አባቶች ጭምር በአርቱ ዘርፍ በልዩ ልዩ ተሰማርተው የሚያገለግሉ ኑሯቸውን የሚመሩ ደግሞ ወደ ቤተክርስቲያንም ይመጣሉ እና ወደ ቤተክርስቲያን ሲመጡ ያሰማራናቸው በገንዘብ ማሰባሰብ ብቻ ላይ መሆኑ እጅግ በጣም ለኔ ኪሳራ ሆኖ ታይቶኛል እና ስለዚህ የአርቲስቶች አገልግሎት እንደ ምን ቢመስል ነው ጥሩ የሚሆነው የሚል ጥቂት መነሻ ሀሳብ ለመስጠት ነው። ከዛ በኋላ ባለሙያዎቹም የሚመለከተው ካህናቱ፣ አባቶችም፣ ማህበራትም፣ ሰንበት ቤቶችም አጥቢያዎችም ከዛ በኋላ በሚገባ አይተውት እኔ ወደሚፈለገው እኔ የመነሻ ሀሳብ ብቻ ነው። እንግዲህ መጽሐፍ ቅዱስን መሰረት ስናደርግ ሰው በዘርፉ የራሱ አገልግሎት አለው። በተፈጥሮው በክርስትናው የተሰጠው ልዩ ልዩ ጸጋ አለና፣ ሰው በጸጋው ሲያገለግል የበለጠ ያተርፋል። እኛ ግን የአርቲስቶችን አብዛኛውን የአገልግሎት ዘርፋቸውን ገንዘብ ማሰባሰብ ብቻ አደረግነው። ግን እሱ ብቻ ነው የአገልግሎታቸው? እንደ መነሻ እንዲሆነን በአንደኛ ቆርንቶስ ምዕራፍ 12 ከቁጥር አራት ጀምሮ ቅዱስ ጳውሎስ ያስተማረውን ትምህርት መነሻ አድርገን እንቀጥል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታ አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ታምራትን ማድረግ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም በልዩ አይነት ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይህን ሁሉ ግን አንዱ መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል አምላካችን ስሙ የተመሰገነ ስለቃሉ ይህ የሚያመለክተን ምንድነው እንግዲህ እኛ እንደ ብዙ በአንድ አካል ውስጥ እንደሚገኙ ብዙ ህዋሳት ነን። ከቁጥር አስራ ሁለት ጀምሮ ደግሞ ምሳሌውን ያብራራዋል አንድ አካል እንደሆነ ብዙም ብልቶች እንዳሉት ብሎ አገልግሎት ልክ በአንድ አካል እንዳሉ ብዙ የአካል ክፍሎች ነው ስጦታው ይላል። እንግዲህ ዓይን ማየት ነው ስጦታው፣ ለብቻው ነው። የጆሮ መስማት፣ የእጅ መዳሰስ የአፍንጫ ማሽተት የምላስ መቀ የእግር መሄድ ሌሎችም እንደ እያንዳንዳቸው ስጦታቸው ልዩ ልዩ ነው። ነገር ግን ሁሉም ለአንድ አካል ነው የሚሰሩት እና ሁሉ በተሰጠው ሲያገለግል ውጤታማ ይሆናል። አንድ ሰው በሁሉም ውጤታማ አይሆንም። ደግሞ ያለምንም ጸጋ አይኖርም። የራሱ ጸጋ አለው እና ስለዚህ ይህንን ጸጋን ለይቶ ማገልገል በጣም ውጤታማ ስለሆነ ቤተክርስቲያን እስካሁን ስትጠቀምበት ኖራለች ሰዎችን እንደ ጸጋቸው በቅኔው ጸጋ ያላቸውን በቅኔው በዜማው በድጓ በቋሙ የተሳካላቸውን እግዚአብሔር የሰጣቸውን ጸጋ በዚያ እንዲያገለግሉ በትርጓሜው በመጽሐፍቱ ደግሞ ጸጋ የተሰጣቸውን በዚያው የመስጠት የመመጽወት የመዘከር የማሳነት የማሳነት ጸጋ ያላቸው በዚያ የመምከር የመገሰጽ ያላቸው እንግዳይ የመቀበል እንግዲህ እንደ የሀብቱ በትምህርት ጌታችን ማርያም እና ማረታን የአንድ ሰው ልጆች ናቸው ግን ማርያም ጸጋዋ ትምህርት ስለሆነ በትምህርት አሰማራት። ማርታ ደግሞ ጸጋዋ እርድና ስለሆነ ማብላት፣ ማጠጣት በጉልበቷ በገንዘቧ ማገልገል ስለሆነ ማርታን ደግሞ በዚያኛው አሰማራት። ሁለቱም በሁሉም ውጤታማ ናቸው፣ ተጠቅመውበታል። ስለዚህ አገልግሎት ሰው በሚጠቅመውና በሚ አዛልቀው ሲወጣ በጣም ውጤታማ ይሆናል። አሁን እዚህ ላይ ከተገለጹት አንዱ በጣም ለአርቲስቶች ቀረብ ያለ ቃል ነው። እንግዲህ ምንም እንኳን በመንፈስ ቅዱስ የተገለጸ ቢሆንም ለእነሱ ቀረብ ይላል ያልኩት፣ ቁጥር ስምንት ላይ ለአንዱ ጥበብን መናገር በመንፈስ ቅዱስ ይሰጠዋል ይላል። አሁን በርካታ ሊቃውንት አመስጥሮ መናገር፣ አራቆ መናገር ወይም ኬናዊ በሆነ ቃል የመናገር ጸጋ የተሰጣቸው በልምምድ የሚመጣለህ በጸጋ ይሰጣል። እና አሁን እዚህ ጋር የሚናገረው ቅዱስ ጳውሎስ በመንፈስ ቅዱስ የተሰጠውን ነው ቢሆንም በተፈጥሮ የተሰጣቸውን በትምህርት አዳብረው ጥበባዊ በሆነ መንገድ ሀሳባቸውን መግለጽ የሚችሉ ሰዎች ናቸው የአርት ባለሙያዎች አርቲስቶች ወይም ጥበበኞች የጥበብ ሰዎች የሚባሉት ሀሳባቸውን አዋዝተው በግጥም መልክ ወይም በድራማ በቲያትር በፊልም በሌላም መልክ መግለጽ ማስተላለፍ የሚችሉ ሰዎች ጥበብን መናገር የተሰጣቸው ናቸው። በተፈጥሮ የተሰጣቸውን እውቀት በትምህርት አዳብረው ማለት ነው። ስለዚህ እነዚህን እህቶችና ወንድሞች እያዋልናቸው ናቸው ያለ ነው እኛ በጥበባዊ መንገድ ልመና እንዲለምኑ ብቻ ነው። የቤተክርስቲያን ስራዋ ልመና አይደለም። ይሄ ያለመስራት የስንፍናችን ውጤት ነው። ስንፍናችን በጣም ብዙ ነው። በብዙ መንገድ እንደሚገለጸው በሚገባ ካህናቱ ሳናስተምር እናወጣቸዋለን። ከዛ በኋላ ካህናቱ ደግሞ ምሳ ልጆቻቸውን ማስተማር ይቸገራሉ። ምመናሩ ደግሞ ካልተማሩ ከአንድ አያወጡም ከ11 ካላወጡ እንለምናለን። ወደፊት እንለምናለን። ካላስተማር እና አለማስተማር የፈጠረውን ነገር ለመሸፈን አሁን በየገዳማቱ በአድባራቱ፣ በታዋቂዎቹም፣ በገንዘብ ባላቸውም በሌላቸውም አድባራት በቃ የአርቲስቶች ተግባር ምድ የሆነው ገንዘብ ማሰባሰብ፣ በየመድረኩ ገንዘብ እንዲያሰባስቡ በኢትዮጵያም፣ ከኢትዮጵያ ውጭም፣ ኦንላይንም፣ ምንም በቃ የአርቶች የአርቲስቶች የጥበኞች ቤቶችና ወንድሞች ዋና ተግባር ምንድነው፣ የሆነው ገንዘብ ማሰባሰብ፣ ገንዘብ መለመን? በፍጹም ስተት ነው። ሙያቸውን በቃ ለገንዘብ መለመኛ ነው የምንጠቀመው። ሌላ ስራ የላቸው አላቸውን። የሚታየኝን እንደ ወንድም እያንዳንዱ እንዳደለው እንዳደለው በዚያው ጸንቶ ይኖራል። ይሄ ቅዱስ ጳውሎስ በሮሜ ምዕራፍ 12 ልክ ቆሮንቶስ ምዕራፍ 12 እንዳለው ሕዋሳትን ምሳሌ አድርጎ አስተምሯል። እና እዛ ላይ ሲገልጽ ምንድን ነው የሚለው? ምዕራፍ አስራ ሁለት ሮሜ ከቁጥር ሶስት ጀምሮ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አይምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉት የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገራለን። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማር ይትጋ። የሚመክርም ቢሆን በመምከር ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር ይላል ቅዱስ ጳውሎስ። እያንዳንዱ በተሰጠው ጸጋ ጽንት ሆኖ ነው ያለበት። ስለዚህ እነዚህን ወደ አርቱ ዓለም የገቡ እህት ወንድሞቻችን ወደ ቤተክርስቲያን ሲመጡ የመጀመሪያው ተግባር አብዛኛው የአርት ተግባራት በሴኩላሩ ዓለም የተቀረጹ ስለሆኑ መንፈሳዊ ህይወታችን የሚጎዳ ልምምድ መንፈሳዊ ህይወታቸው የሚጎዳ ልምምድ ካለው ከዚያ ልምምዳቸው እንዲወጡ፣ ንስሐ እንዲገቡ፣ ስጋ ወደሙ እንዲቀበሉ ኦርቶዶክሳውያን አርቲስቶች እንዲሆኑ ማድረግ ነው። የመጀመሪያው ስራ ሄ ነው፣ ንስሐ መግባትን፣ ስጋ ወደሙ መቀበልን፣ ማስቀደስን እነዚህን መንፈሳዊ ቋሚ የሆኑ የህይወት ምግቦችን፣ ጸሎት መጸለይ፣ ጾም መጾም፣ ስግደት መስገድ፣ ስርዓት ያለው አለባበስ መኖር፣ እነዚህን መጀመሪያ እናስተምራቸው። ይህንን አስተምረን ከእግዚአብሔር ጋር ማድረግ ከእግዚአብሔር ጋር ማድረግ ከእግዚአብሔር ጋር ካደረግናቸው በኋላ ግን በጸጋቸው የሚሰሩት ስራ መስጠት ያስፈልጋል። በጸጋቸው የሚሰሩት ስራ መስጠት ያስፈልጋል። ይሄ መጀመሪያው ግን እነሱን ከእግዚአብሔር ጋር ማድረግ ነው እንዳልኩት። የኢትዮጵያ የአርት ኢንዱስትሪ በብዛት በምዕራባውያን ስልት እንደ ሆሊውድ ያሉ በመሩት መንገድ የሚፈስ ስለሆነ እህቶቻችን ሳይፈልጉ ከመጣ በጣም ሜካፕ እንዲጠቀሙ እርቃናቸውን እንዲሆኑ የሌላቸውን መኪና ተሰጥቷቸው ከሌላቸው ቤት ገብተው የሌላቸውን ሲንደላቀቁ ሲዝናኑ የሌለባቸውን ዝሙት ሲሰሩ ማሳየት ይበዛዋል እና የሌለ ሴራ ሲያሳዩ በጠባዩ ፊልሞቹ እንደዛ ናቸው እና በዛ ልምምድ የኖሩ እህቶቻችን ከዛ በኋላ የቀን በቀን እንቅስቃሴያቸው አለባበሳቸውም ወደዛ ያመዘነ የመዋቢያ ነገሮቻቸው በጣም ወደዛ ወደ ትውዝፍት ያመዘኑ ይሆናሉ። በዛው ልምምድ የመጀመሪያው ክርስቲያን ሲመጡ በአርት ያሉ ወንድመቶቻችንን የመጀመሪያው ክርስቲያን አርት ኦርቶዶክሳዊ አርቲስት ማድረግ ነው የሚቀድመው ኦርቶዶክሳዊ አርቲስት ማድረግ ከዚህ አድርጋ ማገናኘት ንስሓ መጋጥ የሚያስፈልጋቸው ንስሓ እንዲገቡ ማድረግ ንስሓ የገቡ ሥጋው ደግሞ የተቀበሉ ካሉ በዛው እንዲቀጥሉ ማጽናት ከዛስ ከዛ በኋላ መንፈሳዊ ስራ እንዲሰሩ ማድረግ አንችልም ወይ አሁን ኢትዮጵያ ውስጥ የምንመለከታቸው ፊልሞች የናባንጦንስ የናባ መቃርስ የነቅዱስ አትናሰያ የነቅዱስ መቃርስ የነቅዱስ እንጦኒ የብዙ ቅዱሳን በግብፃውያን አርቲስቶች ተሰርቶ ነው እየተመለከትን የምንገኘው። ስለዚህ ተተርጉመው እየተጠቀምንባቸው ያላቸው ያሉት መንፈሳዊ ፊልሞች እነዛ በግብፃውያን እና በልዩ ልዩ አርቲስቶች የሰሩትን ነው። በእኛ ሀገር በርካታ ቅዱሳን አሉ። በሚገባ ገርላቸው ድርሳናቸው፣ ታሪካቸው የሚናገረው ታይቶ የሚሰራላቸው በርካታ ኢትዮጵያውያን ቅዱሳን አሉ። የተተረጎሙ ፊትሞች መልካም ናቸው። ጥሩ እየተማርንባቸው ነው። ቤተክርስቲያን ቋንቋ፣ ዘር፣ ጎሳ፣ ሀገር፣ ቀለም አይገድባትም። ግን የኢትዮጵያ ቅዱሳን ከመጀመሪያዎቹ ከነ ቅዱስ ያሬድ ጀምሮ ከና አባ ዮስማ ከና አቡነ ተክለ ሃይማኖት ከና አባ ሳሙኤል እንደ የስንቶቹ ቅዱሳን፣ የስንቶቹ ቅዱሳት አንስት፣ የስንቶቹ ሰማዕታት ገድላቸው ቅድስናቸው ተጽፎ ግን እንደሌሎቹ በአርቱ መልክ አቅርበው እነሱም ያንን የመንፈሳዊ አርት እስክሪፕት ሲያጠኑ ገድል ነው የሚያጠኑት። ገድለ ሰማዕታት፣ ገድለ ቅዱሳን ነው የሚያጠኑት። ያንን አጥንተው ተዋህዷቸው ተላብሰውት ገጸ ባህሪውን እንዲያቀርቡ ማድረግ እንደምንም አይቻለውም። በሙሉ የኢትዮጵያን ቅዱሳን በሚገባ በነካነካ በተለባብሶ ሳይሆን በሚገባ ገዳማቸው ድረስ እየሄዱ አኗኗራቸውን በሚገባ አጥንተው በአበው ተመክረው ተዘክረው የቋንቋ አጠቃቀማቸው በሚገባ ታርሞላቸው በኢትዮጵያ የሚሰሩ በርካታ ቅዱሳን አሉ፣ ያልተሰሩ። ስለዚህ እነዛን የኮፕቲክ ኦርቶዶክስ ወንድሞቻችን የሰሩትን አባቶቻችን ጭምር የነሱ መነኩሳት ጭምር ተጨምረው ነው የሚሰሩት። እነሱ የሰሩትን ምሳሌና መነሻ አድርገው እነዚህ በኢትዮጵያ የሚገኙ ኦርቶዶክሳውያን አርቲስቶቻችን ይህንን እንዲሰሩ በጥበባቸው በግጥሞቻቸው፣ በፊልሞቻቸው ሀገርን፣ ቤተክርስቲያንን እንዲቀድሱ ማድረግ ከዛ በኋላ እግረ መንገዱን በዚህ መንገድ ከመጡ የሚሰሩት ፊልም ራሱ ለልጆቻችን ምንም ርኩሰት የማያስተምር ነውር የማያስተምር፣ ጸያፍ የማያስተምር ይሆናል። ጸያፍ የማያስተምር ይሆናል። ሀገር የሚገነባ ትውልድ የሚገነባ ሳቢ እና ማራኪ የሆኑ ነገሮችን ስርዓት ያለው ስርዓት ባለው አለባበስ ይሰራሉ። ምክንያቱም የፀሐፊዎቹም ተውኔት ፀሐፊዎችም እነሱ ናቸው፣ አብዛኞቹ የኛው ናቸው። ከነዚያ መካከል ዳይሬክተሮችም አሉ ተዋናያኖችም አሉ። ሌሎችም ባለሙያዎች አሉ። ሁሉንም በዚህ መንገድ ካመጣናቸው ያ ተውኔት ጸሐፊውም ደራሲውም ዳይሬክተሩም ሲያዘጋጁ ገና አለባበሱ ስርዓት ያለው፣ ቦታው የታወቀ፣ ጌጣጌጡ ቅጥ ያለው፣ ወደ ትዙፍት ያልሄደ ሁሉም ነገር መልክ ያለው፣ ኢትዮጵያዊነትን የሚያሳይ አንድነትን፣ ፍቅርን የሚያሳይ በጎ ነገርን የሚያሳይ አድርገው ይሰሩታል። ይሄ ቤተክርስቲያን ድርሻ ነው። እንግዲህ በየትኛው በጠቅላይ ቤተክህነትም ይሁን በየሀገረ ስብከቶቹ በየትኛው የመምሪያ ዘርፍ ወይም ደግሞ በስነትርት ቤትም በማህበረ ቅዱሳን በየትኛው በኩል ገብተው ይህ ቅርጽ ይሰጣቸዋል። ለምሳሌ እንደ ማህበረ ቅዱሳን ኪነ ጥበባት መዝሙርና ኪነ ጥበብ የሚባለው ክፍል አለ። ይሄ ክፍል ይህንን ነው አጠንክሮ መስራት ያለበት። እነዚህን ኦርቶዶክሳውያን በርካታ አንጋፋም የሆኑ ከታችም እየመጡ አማተር ሆነው የሚመጡት ወንድሞችን ይዞ እግዚአብሔርን አሳውቆ ቤተክርስቲያንን አሳውቆ ቅዱሳኑን አሳውቆ እነሱን እንዲሰሯቸው ለዓለም እንዲታዩ ማድረግ ከዛ በኋላ በኢትዮጵያ ያሉ ፊልሞች እንደገና በእንግሊዝኛ የተተረጎሙ ወደ ውጭ እንዲታዩ ይደረጋል። እኛ አሁን በእንግሊዝኛ በአረብኛ የተሰሩትን ነው እያመጣን እየተደጎም የምንሰማው የእኛ ስተሰርተው ለምንድን ነው በዓለም የማይታዩት? አንደኛ ኦርቶዶክሳዊነትን ለዓለም ማሳየት ነው። እውነተኛዋ ቤተክርስቲያን ለዓለም እንድትደርስም ያደርጋታል፣ አንዱ መንገድ ስለሆነ ኪነ ጥበብ። ስለዚህ የኪነ ጥበቡን መቀደስ ላይ በእውነቱ ቤተክርስቲያን እየተጠቀመችበት አይደለም። ይሄ በእኔ እንግዲህ የእኔ እይታ እይታ የስተት ከሆነ ለመታረም በጣም ዝግጁ። እኔ ግን እኔ ደስተኛ አይደለሁም። አሁን አርቲስቶች እየሰሩት ባሉት ስራ ደስተኛ አይደለሁም። ደስተኛ ያልሆንኩት በእነሱ በግለሰቦች አይደለም። በእኛ በምናሰማራቸው እና በቤተክርስቲያኗል በየትም ቦታ በቃ አርቲስቶች የሚፈለጉት ለልመና ሆነው። ለትምህርት ይፈለጉ፣ ለትምህርት የቅዱሳኑን ገድል፣ ህይወት፣ ታሪክ የቤተክርስቲያኑን ገድል፣ ህይወት የብዙ ሊቃውንትን ገድልና ህይወት ታሪክ፣ ፊልም፣ ቲያትር እያደረጉ እየሰሩ ያንን ያሳዩ። በየመድረኩ መጋበዝ ያለብን ያን እንዲያሳዩ ነው በያደራሹ ህዝብ ሰብስበን መጥራት ያለብን ያን እንዲያሳዩ ነው እንጂ በግጥማቸውም በፊልማቸውም ልመና እንዲለምኑ እንዲህ ያለው ገዳም እንዲህ ያለው ገዳም እኔ ከዚህ ብንወጣ ደስ ይለኛል። ነገር ግን እንዳልኩት ሳስቸከውን ለመታረም ዝግጁ ነኝ፣ በሌሎች የምናየው ስለሚያስቀናኝ ለእህቶቻችን ለወንድሞቻችንም ይሄኛው ይበጃቸዋል ብዬ ስለማስብ ነው። እና እግዚአብሔር አምላክ እነሱን እንግዲህ በጥበብ የምናገርን ጸጋ የሰጣቸው ናቸው። ይሄን ጥበባቸውን ሃይማኖት እንዲናገሩበት ጥበባዊ በሆነ መንገድ ስለ ልጆች አስተዳደግም ስለምንም፣ ስለ ህፃናት በርካታ ብዙ ጉዳዮች አሉ። ኦርቶዶክሳውያን ብዙ ሚዲያ የለን። ኦርቶዶክሳዊ ሚዲያ በተለይ በልጆች አስተዳደግ ዙሪያ የሚሰራ የህፃናት የለን። ሌሎቹ ሃያ አራት ሰዓት የሚሰራ የህፃናት፣ የወጣቶች፣ የጎልማሶች አላቸው። እኛ የህፃናት ፕሮግራም ኦርቶዶክስ ቲቪም ላይ ማህበረ ቅዱሳንም ላይ በጣም ጥቂት ጥቂት ሰዓታት ናቸው ያላቸው። በዚያ ዙሪያ ጸጋ ያላቸው ሲሆን ወደፊት ከብዙ ባለሙያዎች ጋር ሁነው ልጆቻችንን የካርቱን ፊልም የፈረንጆች የካርቱን ፊልም ከሚወስዳቸው የአይጥና የድመት የጦጣ የዝንጀሮ ስዕል ከሚወስዳቸው ኦርቶዶክሳዊ በሆነ መንገድ የካርቱን ፊልም ጭምር እየሰሩ ሙያቸውን ለሀገራቸው ለቤተ ክርስቲያናቸው ቢያውሉ ትውልድ ቢቀርጹ ነው የሚሻለው እንጂ ለዕለታዊ ችግራችን ገና በየገዳሙ በየአድባራቱኑ እዚ ገንዘብ ለምኑ እዚያ ገንዘብ ገንዘብ ለምኑ እያል ሙያቸው ማናባክንባቸው። እያንዳንዱ እንደተሰጠው ጸጋ መጠን ቢያገለግል በጣም መልካም ነው። በእውነቱ ምዕመናንም የግድ አርቲስቶች ተሰብሶ እስኪለምኑ ባንጠብቅ፣ የሚሰጥ በልግስና ስጥ። ቅድም ያነበቡ የቅዱስ ጳውሎስ ሮሜ ምዕራፍ 12 ላይ የሚሰጥ በልግስና ስጥ፣ የሚያገለግልን በአገልግሎቱ ይጽና፣ እያንዳንዱ በተሰጠው ጸጋ ስራ ነው የተባለው። ሁሉ ከመከፈሉ ያሉ ሁሉ እንዳደለው እንዳደሉ ጸንቶ ይኖር። እነዚህ አርቲስቶቻችን በጥበብ መናገር ነውና እግዚአብሔር የሰጣቸው ሃይማኖትን በጥበብ ይናገሩ ቅዱሳንን በጥበብ ይግለጿቸው። ሰማይታትን በጥበብ ይግለጿቸው። ዶግማችንን በጥበብ ይግለጹት። ነገር ቤተክርስቲያንን የሊቃውንቱን ታሪክ ሕይወት በጥበብ ይግለጹ። እንዲህ ብናደርግ በእውነቱ እናተርፍበታለን። እግዚአብሔር አምላካችን እንድናደርግ ይርዳን። ይቆየን።